ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነው አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በክልሉ በቀጠለው ውጊያ ድል አስመዝግበናል ሲሉ አስታውቀዋል። በሌላ በኩል በአማራ ክልል ተሰማርቶ የሚገኝ የአገዛዙ መከላከያ ሰራዊት ወደ ዞን ማዕከላት ይሰባሰባል መባሉን ተከትሎም በብልጽግና ወረዳ አመራሮች ዘንድ ስጋት ፈጥሯል ሲሉ የመረጃ ምንጮች ነግረውናል። በዝርዝር እንመለከተዋለን። የዓለም ምግብ ፕሮግራም በኢትዮጵያ እርዳታ ለአምስት ዓመታት ግማሽ ትሪሊዮን ብር ያስፈልገኛል አለም አዲስ ሰነድ ይፋ እንዳደረገው ከሆነ በኢትዮጵያ 129.7 ሚሊዮን ሕዝብ ዝቅተኛ ገቢ ያለው መሆኑና ሀገሪቱ ከ193 ሀገራት በድህነት 180ኛ ደረጃ መያዟን ያትታል። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በመጪው አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታዎች አቅርቦትና አገልግሎት ግማሽ ትሪሊዮን ብር ያስፈልገኛል እንደሚል ተሰምቷል። በዝርዝር እናያዋለን። ዶናልድ ትራምፕ ደቡብ አፍሪካ ነጮች ላይ መድሎ ታርሳለች በማለት ሀገሪቱ የምታዘጋጀው የቡድን ሀያ ሀገራት ስብሰባ ላይ ዩናይትድ ስቴትስ አተሳተፍም አሉ። ትራምፕ ደቡብ አፍሪካ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፍበት ስብሰባ ማዘጋጅቷ ትልቅ ውርደትም ነው ብለዋል። የደቡብ አፍሪካ ባለሥልጣናት ግን ይህንን አንቀበልም ብለዋል። በዝርዝር የምናየው ጉዳይ ነው። የሱሪያው ፕሬዝዳንት አህመድ ሻራ በአሜሪካ ተጥሎባቸው የነበረው ዓለም አቀፍ አሸባሪ የሚለው ፍረጃ በይፋ ከተነሳ በኋላ ለሁለት ቀናት ይፋ የስራ ጉብኝት ዋሽንግተን ገብተዋል። የቀድሞ ሰላማዊ ታጣቂ የሚመሩት የአማጽያን ጥምረት በሽር አላሳድን ከስልጣን ካስወገደ ከ11 ወራት በኋላ ሰኞ ዕለት በዋይት ሃውስ ዶናልድ ትራምፕን ያገኛል ተብሎ ይጠበቃል። አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖዎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በክልሉ በቀጠለው ውጊያ ድል አስመዝግበናል ሲሉ አስታውቀዋል። በሌላ በኩል በአማራ ክልል ተሰማርተው የሚገኘው የአገዛዙ መከላከያ ሰራዊት ወደ ዞን ማዕከላ ያሰባስባል መባሉን ተከትሎም በብልጽግና የወረዳ አመራሮች ዘንድ ስጋት ፈጥሯል ሲሉ የመረጃ ምንጮች ተናግረዋል። በዛሬ ዕለት ጥቅምት 30 2018 ዓ ም በደቡብ ጎንደር ዞን ጋይንት ቀጠና ከባድ ውጊያ መቀስቀሱን የፋኖ የመረጃ ምንጮች ተናግረዋል። የአገዛዝ ጦር ከፍተኛ ኃይሉን ወደ ላይ ጋይንት ዛጎች የተባለች አካባቢ ማንቀሳቀሱን ተከትሎ ነው ውጊያ መከፈቱ የተሰማው። በዞኑ ላይ ጋይንት ወረዳ አዛጎች የተባለ አካባቢ ከዚህ ቀደም የአገዛዙ በተለያዩ ጊዜያት የድሮን ጥቃቶችን መፈጸሙ መዘገባችን የሚታወስ ሲሆን ዛሬ ደግሞ በአካባቢው አገዛዙ ጦርና ፋኖ ኃይሎች ካከል ከባድ ውጊያ ተቀስቅሷል ሲሉ ነው የኢትዮኒውስ የፋኖ የመረጃ ምንጮች ተናገሩትም። በተመሳሳይ በወሎ ቀጠና የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት ያስከተለ ውጊያ መቀጠሉም ተሰምቷል። የፋኖ ኃይሎች በሰሜን ወሎ ዞን ላስታ ቀጠና ኩል መስክ ዙሪያ ባደረጉት ውጊያ አንድ የአገዛዙ ዙ 23 መሳሪያ መውደሙና ሰብአዊ ጉዳት ሲደረሱ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ግዝን ያስታወቀው። በተያያዘም ጥቅምት 292018 ዓ ም በዞኑ ዋድላ ወረዳ ዠጣ ወንዝ አካባቢ በተደረገው ውጊያ የአገዛዙ ወታደሮች መገደላቸውን የኢትዮ ኒውስ የመረጃ ምንጮች ተናግሯል። በሰሜን ወሎ ዞን ላስታ ግዳና ቆቦ ዛሬም ከፍተኛ ወታደራዊ ውጥረት ነግሷል፣ ያሉት የኢትዮ ኒውስ የፋኖ የመረጃ ምንጫዎች ቁልፍ መተላለፊያ መስመሮች ፋኖ የተያዙበት የአገዛዙ ጦር ከባድ መሳሪያ እየተኮሰ ይገኛል ብለዋል። በተመሳሳይ በደቡብ ወሎ ዞን ድላንታና አማራ ሳይንት ፊት በአገዛዝ ጦርና ፋኖ ኃይሎች መካከል በተደረጉ ውጊያዎች ድል ማስመዝገባቸውን የፋኖ ኃይሎች አስታውቀዋል። በደላንታ ወረዳ ከወገል ጤና ከተማ ወደ ፀሐይ መውጫ ከተማ በስምንት ኦራል ወታደራዊ ተሽከርካሪዎች ከተንቀሳቀሰ አገዛዝ ጦር ጋር ውጊያ ማድረጋቸውን ያስታውቁት የፋኖ ኃይሎች በውጊያው በርካታ ወታደሮችን በመደምሰስ ድል አስመዝግበናል ና ያሉት በዞኑ አማራ ሳይንት ወረዳ በፋኖ ኃይሎች ውጊያ መከፈቱን ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክስ በአማራ ሳይንት ወረዳ ውጊያ መደረጉን በማረጋገጥ 04 የተባለ አካባቢ በከፈት ነው ያለው ውጊያ የአገዛዙ ጦር ላይ ከባድ ኪሳራ ደርሰንበታል ሲል አስታውቋል። በሌላ በኩል የብልጽግና አገዛዙ ከአፋር በተሽከርካሪ ተጉዞ ለፋኖ ሊደርስ የቀረበ ንብረት ደቡብ ወሎ ላይ እያዝኩ ሲል አስታውቋል። የአገዛዙ መከላከያ ጥቅምት 30 ቀን 2018 ዓ ም መነሻውን ከአፋር ክልል ጭፍራ ያደረገና ጥሬ ገንዘብ ቤንዚንና፣ ሌሎች ፍጆታዎችን ለፋኖ ሊደርስ ሲሉ ደቡብ ወሎ ቢስቲማ ወረዳ ያዝኩ ነው ያለው። ይህ በእንዲህ እንዳለ በአማራ ክልል ተሰማርቶ የሚገኘው የአገዛዙ መከላከያ ሰራዊት ወደ ዞኑ ማዕከላት ይሰባሰባል መባሉን ተከትሎ በብልጽግና ወረዳ አመራሮች ዘንድ ስጋት ፈጥሯል ሲሉ የመረጃ ምንጮች ተናግረዋል የአገዛዙ መከላከያ ከተበተነበት የወረዳ ከተሞች ወደ ዞን ማዕከላት በመሰብሰብ ይዟቸው የቆዩ ካምፖችን ደግሞ ለአድማ ብተናና ሚኒሻ ለማስረከብ እንቅስቃሴ ተጀምሯል የተባለው ክልሉ ሰሞኑን በብርሸለቆ ወታደራዊ ካምፕ አሰልጥኖ ያስመረቃቸው የአድማ ብተና አባላት ወደ ዞንና ወረዳ ምድባቸው አሰማርቶ ጨርሷል ያሉት የኢትዮ ኒውስ የመረጃ ምንጮች ይህን የአድማ ብተና ስምሪት ተከትሎ መከላከያ አንዳንድ የወረዳ ካምፖችን አስረክበው ወደ ዞን የመሰብሰብ እቅድ ተይዟል ያሉት ባለፉት ጥቂት ቀናት በደቡብ ጎንደር ዞንና ማዕከላዊ ጎንደር ዞን ጥቂት ካምፖች መከላከያ ለአድማብተናና ሚኒሻዎች ማስረከቡን ነው የኢትዮ ኒውስ የመረጃ ምንጮች ያረጋገጡትም። ሁለተኛ ሙከራ በሚል የክልሉ ጸጥታ አቅምን ለመገምገም ይተገበራል የተባለው የመከላከያ ከወረዳ ወደ ዞን መሰብሰብ እቅድ ታዲያ የብልጽግና የወረዳ አመራሮች አስደንግጧል ተብሏል። ከዚህ ቀደም ተመሳሳይ እቅድ ተይዞም አንዳንድ አካባቢዎች በአድማብተናና ሚኒሻ ለመከላከል በተሞከረ ጊዜ የብልጽግና አመራሮች ጨምሮ ብዙ አድማብተናና ሚኒሻ በፋኖ አልቋል። አሁንም ፋኖ ተመሳሳይ አደጋ ይጥልብናል በሚል ነው የወረዳ አመራሮች ተቃውሞ አሰምተዋል ያሉትም፣ መከላከያ ከወረዳችን ከወጣ እኛም ቆመን መሞት ስለሌለብን ተከትለን እንወጣለን። አድማብተናና ሚሻ በብዛት ሆነ በትጥቅ ፋኖን እንደማይቋቋመው ከዚህ ቀደም በተግባር ታይቷል። ነገሮች ሳይለወጡ አሁን መከላከያ ጥሎ ሊወጥ አይገባም ሲሉ የብልጽግና የወረዳ አመራሮች ስጋታቸውን ገልጸዋል ነው ያሉት የመርጃ ምንጮቻችን። የአገዛዙ የጦር አዛዦች በተደጋጋሚ ክልሉ የራሱን የጸጥታ ከእኛ ተረክቦ ያስረክብኛ ሌላ የቤት ስራ አለብን በሚል ሲናገሩ ቢደመጡም ዛሬም ድረስ ግን የአገዛዙ አብዛኛው ሰራዊት በአማራ ክልል ጦርነት ውስጥ ይገኛል። የአማራ ክልል የብልጽግና ርዕሰ መስተዳድሩ አረጋ ከበደ ከዚህ ቀደም የተመረቁ የአድማ ብተና አባላትን አሻጋሪ ሙሴዎቻችን ናችሁ ሲሉ ቢያሞኳሻቸውም የዛን ተመራቂዎች ግን በገፋኑ ለመቀላቀል ጊዜ ያልፈጅባቸውም፣ ሲሉ የመረጃ ምንጮቻችን ተናግረዋል። የፋኖ ኃይሎች በኩላቸው የአድማብተና አባላት ስልጠናና ትጥቅ ይዘው የሚንቀሳቀሱ ወይም የሚቀላቀሉ ፋኖዎች ናቸው ሲሉ ይጠሯቸዋል። ከጥቂቶቹ በስተቀር አብዛኛዎቹ የአድማብተና ኃይልን ፋኖ መቀላቀል የሚፈልግ መሆኑን ነው የፋኖ አመራሮችም ሲናገሩ የሚደመጡትም። የዓለም የምግብ ፕሮግራም በኢትዮጵያ እርዳታ ለአምስት ዓመታት ግማሽ ትሪሊዮን ብር ያስፈልገኛል ብሏል። የዓለም የምግብ ፕሮግራም ሰነድ በኢትዮጵያ ከ129.7 ሚሊዮን ሕዝብ ዝቅተኛ ገቢ ያለው መሆኑን አገሪቱ ከ193 ሀገራት በድህነት 18ኛ ደረጃ መያዟን ይፋ አድርጓል። የተባበሩት መንግስታት ድርጅት ተመድ የዓለም ምግብ ፕሮግራም በመጪዎቹ አምስት ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦቶችና አገልግሎቶች ከግማሽ ትሪሊዮን ብር በላይ ሊያስፈልገው እንደሚችል በውይይት ላይ በሚገኘው የድርጅቱ ስትራቴጂካዊ ረቂቅ ሰነድ ላይ ሰፍሮ ታይተዋል። ለሚዲያዎች የተሰራጨው ረቂቅ ሰነድ የዓለም የምግብ ፕሮግራም የስራ አመራር ቦርድ በመጪው ሳምንት በሚያደርገው መደበኛ ስብሰባ ውይይት እንደሚያካሄድም ተገልጿል። ለአምስት ዓመት ስትራቴጂካዊ እቅድ ያስፈልጋል ተብሎ የታሰበው 33 ቢሊዮን ዶላር ወይም 555 ቢሊዮን ብር አካባቢ ነው ተብሏል። ሰነዱ በኢትዮጵያ 129 ሚሊዮን በላይ ህዝብ ዝቅተኛ ገቢ ያለው መሆኑን የአገሪቱ ከ193 ሀገራት በድህነት 18 ደረጃ ላይ ያለች መሆኗን አስረድቷል። የብልጽግና አገዛዝ በአለም አቀፍ በሚቀጥሉት ጊዜያት ከአስረኞቹ አንደኛ እንሆናለን፣ ሁለተኛ እንሆናለን፣ በአፍሪካ ቀዳሚ ኢኮኖሚ ይኖረናል እያለ የሚናገር ቢሆንም ኢትዮጵያ ግን ከ193 ሀገራት መካከል 180ኛ ደረጃ ላይ በድህነት ተቀምጣለች ከ135 ሚሊዮን ህዝቦቿ 129 ሚሊዮን የሚሆነው በድህነት ወለል ላይ የሚገኝ ነው ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ተደጋጋሚ ሰው ሰራሽና ተፈጥሯዊ ቀውሶች ማለትም ድርቅ፣ ጦርነት፣ ጎርፍ፣ የብርሃን በጣም ግጭት፣ የኮሮና ቫይረስ ጨምሮ የተለያዩ ፈተናዎች እያንዳንዱ ቤተሰብ ላይ ከፍተኛ ችግር መዳረጋቸውን ሰነዱ ያስረዳል። በዚህም ምክንያት የኢትዮጵያ እድገት እንዲቀዛቀዝ የበረታ ድህነት እንዲንሰራፋና የመንግስት አገልግሎቶች በተገቢ መንገድ እንዳይዳረስ ማድረጋቸውም ተብራርቷል። በኢትዮጵያ ከ80 እስከ 85 በመቶ የሚሆነው ሕዝብ በዝናብ ላይ በተመሰረተ ግብርና ላይ ህይወቱን እየመራ መሆኑን የገለጹት ሰነዱ የማኅበራዊ ድጋፍ አቅርቦት አገልግሎት ለኢትዮጵያ ሀገራዊ ድርሻ እድገት ዋነኛ መገለጫ ነው ብሏል። የዓለም የምግብ ፕሮግራም በመጪዎቹ አምስት ዓመታት ለሚያከናውናቸው ተግባር በእቅድ ከተያዘው አጠቃላይ ገንዘብ ውስጥ እንደ ኢትዮጵያውያን አቆጣጠር በ2026 101 ቢሊዮን ብር እንደ አውሮፓውያን አቆጣጠር በ2027 105 ቢሊዮን ብር እንደ አውሮፓውያን አቆጣጠር በ2028 104 ቢሊዮን ብር እንደ አውሮፓውያን አቆጣጠር በ2029 101 ቢሊዮን ብር እንደ አውሮፓውያን አቆጣጠር በ2030 100 ቢሊዮን ብር ይውላል ተብሏል። የዓለም የምግብ ፕሮግራም የ5 ዓመት ስትራቴጂካዊ እቅድ እንደ አውሮፓውያን አቆጣጠር ከጥር 2026 እስከ ታህሳስ 2030 ድረስ የሚተገበር ሲሆን በተያዘው ወር ውይይት ተደርገውበትና ጸድቆ ወደ ስራ ይገባል ሲል ሪፖርተር በዘገባው በፕሮግራሙ ረቂቅ እቅድ ማብራሪያ ላይ እንደተቀመጠው ኢትዮጵያ እንኳን ከፍተኛ የሚባል ልማትና የኢኮኖሚ እድገት እያሳየች ነው ቢባላትም የአስር አመቱ የልማት እቅድ መሰረት እንደ አውሮፓውያን አቆጣጠር በ2030 የብልጽግና ተምሳሌት ለመሆን በዓለም አቀፍና፣ ቀጠናዊ ቀውሶች፣ በሀገር ውስጥ ግጭት፣ በኢኮኖሚ በአየር ንብረት ቀውስና በድህነት መጨመር ምክንያት እቅዱ እንደታሰቡ ሊሄድ አይችልም ሲል አስቀድሞ ገምግሟል። በተጨማሪ መዋቅራዊ ችግሮች የኢኮኖሚ የመለወጥ አቅም እያዳከሙ የምግብ ደህንነትን እያባባሱ ናቸው ብሏል። የዓለም ምግብ ፕሮግራም በዘርፈ ብዙ ማዕቀፎች የምግብ አቅርቦትን በተሻለ መንገድ ተደራሽ በማድረግ ድጋፍ ፈላጊዎች ራሳቸውን በምግብ ለመቻል የሚያግዟቸውን ተግባራት ማከናወን የችግር ጠያቂነትና ተጠቂነትን የሚያባብሱ እንዲሁም ስር የሰደዱ ችግሮችን በመቅረፍ መቋቋም እንዲችሉ የተለያዩ ተግባራት ይከናወናሉ ብሎ አንበቅሉም። የአምስት ዓመት እቅዱ እንደሚያብራራው የምግብ ጥረት ያለባቸው ሰዎች በተለይም ስደተኞች፣ ተፈናቃዮች፣ ለቀውስ የተጋለጡ የማህበረሰብ ክፍሎች ደህንነቱ የተጠበቀ ና በንጥረ ነገር የበለጸገ በቂ ምግብ እንዲቀርብላቸው ለማድረግ ዓለም ያለው ነው የሚለው እንደ አውሮፓውያን አቆጣጠር በ2030 ላይ ችግር የተጋለጡ የማህበረሰብ ክፍሎች የተሻለ ህይወት እንዲመሩ ጤናማ አመጋግቦችና የኑሮ ስርዓት እንዲኖራቸው የተሻለ የትምህርት ስርዓት እንዲገነባ ማድረግ ዜጎች በሙሉ አቅማቸው በኢኮኖሚ ተሳትፎ እንዲኖራቸው የሚያደርግ ተግባር እንደሚያከናውኑ ሰነዱ ያስረዳል። የመንግስትና የግል ተቋማት ለአደጋ ጊዜ ምላሽ መስጠት የሚያስችላቸው ቁመና እንዲገነቡ የማስቻል የሰብአዊ እርዳታ ተቋማትና የልማት ድርጅቶች የተሻለ አገልግሎት እንዲሰጡ ማስቻል ለሰብአዊ እርዳታ በቂ ምላሽ የሚሰጡበት የተደረገበት ሁኔታ ማመቻቸትና የተሻለ ቁማና መፍጠር የሚሉ በሰነዱ ላይ የተመላከቱ ናቸው ማለት ሪፖርተር ዘግቧል። ዶናልድ ትራምፕ በደቡብ አፍሪካ ነጮች ላይ መድሎ ታርሳለች ማለት ሀገሪቱ በምታዘጋጀው የቡድን ሀያ አገራት ስብሰባ ላይ ዩናይትድ ስቴትስ እንደማትሳተፍ አድርገዋል። ትራምፕ ደቡብ አፍሪካ የዓለም ትልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፉ በስብሰባ ማዘጋጀቷ ትልቁ ውርደት ነው ብለዋል። የደቡብ አፍሪካ ውጭ ጉዳይ ሚኒስቴር የዋይት ሀውስን ውሳኔ የሚጸጽጥ ሲል ገልጾ የስብሰባ ውጤታማነት በአንድ አባል ሀገር ላይ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ክሪስፒን ፈሪ ለቢቢሲ ኒውስ አውር ተናግረዋል። በደቡብ አፍሪካ የሚንቀሳቀሱ የፖለቲካ ፓርቲዎች አፍሪካናዎችና ነጭ ደቡብ አፍሪካውያንን የሚወክሉትን ጨምሮ አንዳቸውን በአገሪቱ ውስጥ የዘር ማጥፋት ፖድካስት ስለመፈጸሙ ግን ያሉት ነገር የለም፣ ይላል ቢቢሲ። ፊሪ ለቢቢሲ ኒውስ አወር ፕሮግራም በሰጡት ቃለ ምልስ ላይ ትራምፕ የደቡብ አፍሪካን የቀደመው የሚረብሽ የቅኝ ግዛት ታሪክ በመጠቀም በአእምሯቸው የሚስሉትን ቀውስ እያቀነባበሩ ነው ብለዋል። አክለውም በደቡብ አፍሪካ ነጮች ላይ መድሎ እየደረሰ ነው ለሚለው ምንም አይነት ማስረጃ የለም በማለት አስተባብለዋ። ደቡብ አፍሪካ የራሷን ችግሮች አሉባትና እነርሱን ለመቅረፍ እየሰራን ነው። ወንጀል ምንም ዘር ላይ ሳይለይ ሁሉንም የሚጎዳ ይመስለኛል ሲሉ ተናግሯ። ያለ ዩናይትድ ስቴትስ ስብሰባዎች እንቀጥላለን ሲሉም አክለዋል።

ዶናልድ ትራምፕ በበኩላቸውም በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የቡድን ሀያ ሀገራት ስብሰባን በደቡብ አፍሪካ መካሄዱን ትልቅ ውርደት ነው ማለት ለጥፈዋል። አፍሪካ በተለይም በብዛት የደች የፈረንሳይና የጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው፣ መሬታቸውና እርሻቸውም ህገ ወጥ በሆነ መልኩ እየተወረሰባቸው ነው ሲሉን የጻፉት ትራምፕ ይህ የሰብአዊ መብቶች ጥሰት እስከቀጠለ ድረስ ማንኛውም የአሜሪካ መንግስት ባለስልጣን ስብሰባ ላይ ይገኝም ይላሉ። የደቡብ አፍሪካ መንግስት የደቡብ አፍሪካ ነጮች ላይ የዘር ማጥፋት የሚለው ጉንጀላ እውነት አለመሆኑ በብዙሃኑ የተረጋገጠና አሳማኝ በሆነ መረጃ ያልተደገፈ ነው ብሏ። የደቡብ አፍሪካ ፍርድ ቤት ባለፈው አመት የካቲት ወር ላይ የፈጠራት ታሪክ በማለት ውድቅ አድርጎታ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀደም ብሎም ደቡብ አፍሪካ ከቡድን ሀያ በመውጣት አለባት ብለው እንደሚያምኑም ተናግረው ነበር። ይላም በቢሲ ደቡብ አፍሪካ ነጮች ላይ መድሎ ታርሳለች ብለው በተደጋጋሚ የከሰሱ ትራምፕ በጉባኤው ላይ እንደማይገኙና በምትካቸው ምክትል ፕሬዚዳንት ጂዴ ቫንስ እንደሚልኩም ገልጸው ነበርም። አሁን ግን ኋይት ሀውስ የትኛውም የአሜሪካ ባለስልጣን በጉባኤ ላይ እንደማይሳተፍ ይፋ አድርጓል። የሶሪያ ፕሬዝዳንት አህመድ ሻራ በአሜሪካ ተጥሎባቸው የነበረው ዓለም አቀፍ አሸባሪ የሚለው ፍረጃ በይፋ ከተነሳ በኋላ ለሁለት ቀን የስራ ጉብኝት ዋሽንግተን ገቡ። የቀድሞ ሰላማዊ ታጣቂን የሚመሩት የአማጽያን ጥምረት በሽር አላሳድን ከስልጣን ካስወገደ ከ11 ወራት በኋላ ሰኞ ልት ኋይት ሐውስ ውስጥ ዶናልድ ትራምፕን ያገኛል ተብሎ ይጠበቃል። ፕሬዚዳንቱ በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመርሳቸው ሰዓታት ቀደም ብሎ ነው የሶሪያ የደህንነት ባልደረቦች በርካታ ኢስላሚክ ስቴት ቡድን አባላት በቁጥጥር ስር መዋላቸው ተገልጿል። ሻራ ከፕሬዚዳንት ትራምፕ ትራምፕ ጋር በሚኖራቸው ንግግር ወቅት የእስላማዊ ቡድኑ የቀሩ አባላት ለመቆጣጠር የሚደረገው የጋራ ትብብር ዋነኛ አጀንዳ ይሆናል ተብሎ ይጠበቃል። የሶሪያ ባለስልጣናት በቡድኑ አባልነት የተጠረጠሩ ሰባ አንድ ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር መዋላቸውን ተናግረዋል። ሻራ ወደ ስልጣን ከመጡ ጊዜ አንስቶም ሶሪያ በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎች እየወሰዱ ነው። ቢቢሲ አሳድ በስልጣን ላይ በነበሩና ለ13 ዓመታት የዘለቀው የእርስ በርስ ጦርነት በቀጠለበት ወቅት ሶሪያ ከዓለም አቀፍ መድረክ ተገላ ቆይታለች። ፕሬዚዳንት ሻራ በመስከረም ወርግ አሜሪካ ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱ ሶሪያ በአለም ላይ የሚገባት ስፍራ ዳግም ትይዛለች ማለት የአለም መሪዎች የጣሉትን ማዕቀብ እንዲያነሱ ጠይቀው ነበር። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ማዕቀቦችን ለማንሳት የወሰደችው እርምጃ ደግፏል። አሜሪካ በሶሪያና በአገሪቱ መሪዎች ላይ የጣለውን ማዕቀብ ለማንሳት ወራትን የፈጀ ሂደት ተከትላለች። ዩናይትድ ስቴትስ አርብለት ሻራ እና የሀገር ውስጥ ጉዳዮች ሚኒስትር አናስ ሀሰን ካታብ ጽንፈኞች ቡድኖችን በመደገፍ ወይም ገንዘብ በመስጠት ከተጠረጠሩ ሰዎች ዝርዝር ውስጥ እንዲወጡ አድርጋለች። ውሳኔ የአሜሪካን ግብዣ ቤት በሶሪያ አመራሮች ዘንድ ለታየው ለውጥ እውቅና ለመስጠት የተደረገ ብሎታል። ሻራ በአሜሪካ አሸባሪዎች ዝርዝር ውስጥ የሰፈሩትን መሐመድ አልጃውላኒ በሚል ተለዋጭ ስማቸው ሲሆን ይህም የሀያት ታህሪር አልሻሚን ወይም ኤችቲኤስ ታጣቂ ቡድን በሚመሩበት ወቅት ይጠቀሙበት የነበረ ስማቸው ነው። ቡድኑ እንደ አውሮፓውያን አቆጣጠር ከ2016 ድረስ ከአልቃይዳ ጋር ግንኙነት የነበረው ሲሆን ሻራም በዚህ ትብብር ቆልፍ ሰው በመሆን አገልግለዋል። ሻራ ኤቲኤስን ከመምራታቸው በፊት ኢራቅ ውስጥ የአልቃይዳ ተሰልፈው ሲዋጉ በአሜሪካ ቁጥጥር ስር ብለው ነበር። ከዚህ በተጨማሪም አሜሪካ ያሉበት ለጠቆመ 10 ሚሊዮን ዶላር ለመስጠት ቃል ገብታ ነበር። አሜሪካ ከወራቶች በፊት በኤቲኤስ ላይ ጥላ የነበረውን ማቀ ጥብቅ አንስታለችም። ትራምፕ ሪያድን በጎበኙበት ወቅት ከሻራ ጋር ተገናኝተው የነበረ ሲሆን ጠንካራ ግለሰብ፣ ጠንካራም በጣም የሆነ የኋላ ታሪክ ያለው ሲሉ ገልጿቸዋል ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮንስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ እመኛለሁ።